አንዳንድ የአማራ አክቲቪስት ነን የሚሉ ሰዎች እየፈረሰ ነው፣ ዲቴሬት እያደረገ ነው፣ እየተዳከመ እየፈረሰ ምን እያለ እየተለያየ እየተበጫጨቀ ነው፣ አክቲቪስቶቹም እየጠፉ ነው እየተባለ ሰማሉ ሰማለው ነው። እዚህ ሚዲያ ላይ ምልህ የምሰማው ደግሞ ከራሳቸው አክቲቪስቶች ነን ከሚሉት ሰዎች ነው የምሰማው። እና ምን ነው ዋርዝ ጎይ ነው የፋኖ ጉዳይ እውነትም እንደሚሉት ነው? ምንድን ነው ያለው? ምን ደረጃ ናቸው? አክቹዋል አክቲቪስት ምናምን እዚህ ጋር 99 ፐርሰንቱ አማራም አይደለም። ምክንያቱም አማርኛ የተናገረ ሁሉ አክቹዋ አማራ፣ ኦሮሞ፣ ትግሬ የሚባል በብለድ የለም፣ ግን ምናልባት በሶሻል ስትራክቸር ሊኖር ይችላል። ቢኮዝ አት ዘ ኢንድ ኦፍ ዘ ዴይ ሂውማን ሬስ የሰው ልጅ የሚባል ነው ያለ። ብለድ ታይፕ ካልክ ቢ ዋትኤቨር ኦ ልትል ትችላለ እና አብዛኛው እዚህ ጋር ያለው የብልጽግና ተከፋይ ነው። ሰዎችን የሚሰድብ የሚያንቋሽሽ ኦቨር ኦል ከየትኛው ብሔረሰብ እንደሆነ እናውቃለን ጠንቅቀን። ሲቀጥል የራሳችን የሆኑ አማራ የሆኑትም አንዳንዶች የገርዳሜ እና የባለ ሀገር ስብስቦች ናቸው። ግለሰብ ለማንገስ እንጂ ማህበረሰቡን ለማንገስ ከሌላው ብሔረሰብ ጋር እጅና ጓንቱኖ ለመስራት የሚያደርጉት ጥረት አታይም። ይህ ደግሞ ችግሩ ሶሻል ሚዲያ ላይ ብቻ ሳይሆን መሬት ላይ እያለም ችግር አለ። እኔ ካልነገስኩ ጭሬ እበትናለሁ የሚል አካል አለና የአማራን ትግል ወደ ግለሰብ አጀንዳ አውርደው የተቀመጡ አክቲቪስቶችም አሉ። ታጋዮች ለአንተ ግን አሁን ጥሩ አክቲቪስት የምትለው የአማራ እና ደግሞ መሬት ላይ ካሉት ፋኖች ጥሩ አመራር ነው ብለህ የምትከተለው ማለት ነው? ይቅርታ አድርግልኝ የምከተለው የለም፣ ራሴን ብቻ ነው የምከተል ስለዚህ ለአንተ ምንም አክቲቪስት የሚባል እዚህ የምታዳምጠው የምትሰማው የለም ማለት? በፍጹም። እኔ አጀንዳ እሰጣለሁ እንጂ አጀንዳ አልቀበልም። መሬት ላይ ካሉትስ የማንኛው ወገን ነው? የራሴ ፋኖ አለ። የራሴ ፋኖ አለ፣ የራሴ አለ። እኔም ምልህ መግዛት ይችል ይሆን እንዴ? አይ በገንዘብ አይደለም። እኔ የምሰጠው ገንዘብ የለም፣ ሀሳብ ግን እሰጣለሁ። የትግሉ ቆርቋሪ እኔ ነኝ። ዘመነ ካሴ አይደለም ወይም ደግሞ እስክንድር ነጋ አይደለም። ዛት ኦ። ስለዚህ ዛሬ ማውራው ከፋኖ አለቃ ጋር ነው። በላይ እንደዛ ማለት ትችላለህ። ያውም ሜርሰለስ ከሆነው ነው ጋር ማለት ነው። ኢንጂነር ዳንኤል ብርሃኑ ባይ ይባላሉ። ስለዚህ ስለዚህ ሁሉም ያው እኔ እኮ ከዚህ በፊት ማን ነው ነው ብዙ ማን ነው ሁሉም የራሱ ፋኖ አለው ሲል ሰማ ነበር። ማን ነው የሚባለው ልጅ ማን ነበረ ማለት አክቲቪስት አለ። ሁሉም አንድ ቤተልሔም ገበያ የምትባል ፋኖ አለኝ ትላለች። ውሸት ነው፣ የላትም፣ የለውም። እዚህ ሶሻል ሚዲያ ላይ ያለው ዘጠና ዘጠኝ ፐርሰንቱ ውሸት ነው። እስኪ መጦ ከኔ ጋር ቻሌንጅ አርግና ነገ መኖር አለመኖሩን ራሱ ማረጋገጥ እንችላለን ማለት ነው። እስኪ ልብ ያለው የአማራ ተወካይ ነኝ የሚል መጦኔን ያናገር ስለዚህ አንተ ነህ በቃ አክቲቪስቱ በለኝ። አክቲቪስት አይደለሁም እኔ፣ ፍሪደም ፋይተር ነኝ። በቫይለንስ አምናለሁ። በጉልበታችን ነው ማንነታችንን የምናስመልስ ማለት ነው። ዛሳውቲስ አምኖት አክቲቪስት አመ ፍሪደም ፋይተር ግን ምል ማለት መሳሪያ አልያዝክም፣ ሶሻል ሚዲያ ላይ ነው ፋይት የምታረገው። ሌጋሊ አርምር ነኝ እኔ። የምኖር አሁን ለጊዜው አሜሪካ ነው። ስቲል አርምር ነኝ ሰው ነገር ግን እኔም ወክለው ደግሞ የሚታገሉ አሉ። እነዚያ ደግሞ የሚታገሉ አማራ ህዝብ ብቻ ሳይሆን አሜሪካን ውስጥ አርምድ ሆነ፣ ማንን ነው የምትወጋው? ራሴን ፕሮቴክት ለማድረግ ነው። ማንን ወጋለሁ ብለን እሱን ነው። ፍሪደም ፋይተር እኮ ስትል ፍሪደም ፋይት የምታደረገው ስለሌላው ለህዝብህ ነው። እና ህዝብህ ደግሞ ያለው ከብዙ ሺህ ማይል ርቀት ላይ ኢትዮጵያ ነው ያለው። እና እንዴት ያንን የምታደረገው ሀንድል የምታደረገው ብዬ ነው አለህንትና እንትና ፕራይም ሚኒስትር አሉ አለ ባትሪ ትንሽ እንትን ብሎ ኦኬ ሶሪ። አዎ። እና እንዴት ነው የምትዋጋው? ማለት ፍሪደም ፋይት ከለማድረግ እዛ መሄድ አለብህ። ምንድነው፣ ሰዎች ከቦታ ቦታ ይንቀሳቀሳሉ በተለያየ ምክንያት በህይወት ውጣውረድ ወይም ባንዲም ይሁን በተዘዋዋሪ መንገድ ለስልጠናም በሽፋንም ሊላኩ ይችላሉ። ነገር ግን ምንድነው ፍሪደም ፋይተር ነይ ስልህ አክቲቪስት አይደለሁም ስልህ አክቲቪስት አይደለሁም ቢኮዝ አትሰምፖይንት የነበርኩበት ሰዓት ነበር፣ የማህበረሰቡን ለማንቃት አሁን ግን ያ የማንቃቱ ነገር ወደ ጦር መሳሪያ ወርዷል። ያ ማለት ደግሞ የግድ አንተ ገብተህ መዋጋት አለብህ ማለት አይደለም። አንተን ሪፕሬዘንት የሚያደርግ አካልና ማህበረሰብ እስካለ ድረስ በሀሳብ በተለያየ ነገር በፋይናንስም ልደግፈው ትችላለህ። አንተ በፖለቲካው ክንፍ ነህ ማለት ነው ሳምሃዊ ካንሳይዛት ያ ምክንያቱም በትጥቁ ከሆነ መሬት ላይ ነህ በትጥቁ ካልሆነ በፖለቲካው ነው። ፍሪቲማች አንተ በፖለቲካ ፋይት የምታደረግላቸው ቃል አቀባያቸው ቅድም እንዳልከው የራስህን ፋኖ ነው። አይ ቃል አቀባይ ማለት አይችልም። ማይ ዌይ ኦር ዘ ሃይዌይ ነው በቃ፣ እኔ ዜይ አር አንደር ማይ ኮማንድ በቃ። ከአንተ ኮማንድ ከወጣስ? አይዘር እንግዲህ መሳሪያውን አውርዶ ወደ ቤቱ ይመለሳል ወይም ደግሞ ነፃ እስከምንዋጠው ድረስ ዞር ብሎ ይቀምጣል። እና ምልህ በቃ አሁን ደግሞ ምን ሰማው? ቅድም አንድ መገናኛ ላይ ነው የሰማው። መሳይ መኮንን የሚባለው ከአንድ ጀነራል ጋር ሲወያይ የተቀዳው ነገር ነበር የተለቀቀ እና ሁሉም ሰው በጎን በዚህም፣ በዚህም፣ በዚህም። ምልህ ጥሩ ነው። እንዴት ነው እሱ የምታስተካከሉት። ብዙ እጅ ያለበት ትግል ነው። ኤንድ ኦፍ ዘ ዴይ ግን የሀገሪቷን ዕጣ ፈንታ መጨረሻ ላይ የምንጽፋት እኛ ነን። ማንም ሊፈራገጥ ይችላል። አስፈላጊ ከሆነ ውሃ እንቸልስበታለን። ቢኮዝ ያለ እኛ ውሳኔ ዘመነ ካሴ ራሱ የትም ምንም ምንም ማምጣት አይችልም። እስክንድር ነጋ ምንም ማምጣት አይችልም። ስሜን ሰጥቻለሁ አይደል? ሙሉ ስሜን ጀስት ማንነቴን አጣርተና ኔክስት ታይም ስለዚህ በዛ ደረጃ ነው። ይሄ ሶሻል ሚዲያ ላይ የምታየው ግሪሳ የተ አባቱም አይደርስም። ድሃ ነው የሀሳብ ድሃ ነው የገንዘብ ድሃ ነው የሰው ሪሶርስ ድሃ ነው። ወን የለውም ሞራል የለውም። በዛ ደረጃ ነው። እኛ ደግሞ ዘመነን አትቀበለውም ማለት ነው አማራ ያደረገኩት እኔ ስለሆንኩኝ የኔ ተማሪ ነው። ስለዚህ ተማሪን እንዴት ገና መስተካከል ስላለበት ሌዚ ተማሪ ስለሆነ ጀስት እኔ መምህሩ ስለሆንኩኝ እኔን ነው መቀበል ያለበት እንጂ እኔ እሱን ልቀበል አልችልም። እስኬንስ እሱም ዘሰንቲኛን የተማሪ ነው። በአማራነት ትግል ነው። በኢትዮጵያዊነት ሌላ ታሪክ ነው። በአማራነት ትግል ግን ከእኛ በፊት አማራ ያለ ሰው የለም። ከፈለጉ መምጣት ይችላሉ። መሬት ላይ የምፈራገጣለሁ ቢል የእጁን እናሰጠዋለን። ማንም ማለት ነው። በዛ ደረጃ ነው የምንነጋገር? ኦኬ እና አሁን ለምሳሌ ጎጃም ፋኖ ጎንደር ወሎ ጎጃምና ፋኖ ይባላል። እና አንተ የሁሉንም ነው ወይንስ ኦንሊ የጎጃሙ ላይ ብቻ ነው? ጎጃም ጎንደርም ሸዋም ወሎም ኃይል አለኝ። አሴም ታይም አርባ ምንጭም አለኝ። መሀል አዲስ አበባ ላይም አለ ኃይል አለን። በሽፋን ነው የምንንቀሳቀስ። ዛሳውቲስ ይህ ሁሉ የሚዋጋው የዘመነ ወይ የእስክንድር መስሎን? ለምን ይመስላል አሁን ትግሉ ቀዝቀዝ ያለ ኃይላችንን በተወሰነ መልኩ ስላስወጣን ነው። አስወጣቸው ያ እየነገርኩ ነው። ለምሳሌ በጠለምት በኩል ከትግራይ መቶ ሃምሳ መኪና ጭኖ የመጣው ኃይል የተመለሰ በእኔ ኃይልም፣ ለአንተ ልንገር የአንተ ፋኖ መለሰው። አይ ለአንተ ልንገር ሀብቴ ወልዴ አይደለም ወይም ሰፈር መለስ አይደለም። ሰፈር መለስ ትግራይ ክልል እንደነበር እናውቃለን። ሻለቃ መሳፍንት አይደለም። ሻለቃ መሳፍንት ከሰፈሩ አይወጣም እናውቃለን። የትኛው ፋኖ ነው? የሆነ ፋኖ አለ፣ በቃ ያለቀ ጎንደር ላይ ያለ ከሁሉም የበለጠ መቶ ሃምሳ መኪና መጥቶ ሰፍራለው ሲል፣ አትሰፍሩም። ከዚህ በፊት ነዋሪ የነበራችሁ ትሰፍራላችሁ። ነገር ግን ዝም ብሎ ሆን ተብሎ የአማራን መሬት ለመውረር ሲስተማቲካሊ አቢዩዝ ለማድረግ የሚያደርግ አካል ካለ አስመልሰነዋል። መጠየቅ ትችላለ። መቶ ሃምሳ መኪናን ያስመልስ እንትናን ትቀበሉ አለ። እንደ አማራ ታጋይ ነው የምትቀበለው ደመቀ ዘውልቁ እሱ ያኮረፈ ትግሬ ነው። አሚን የትግራይ ህዝብ ህዝባችን ነው፣ የኤርትራ ህዝብ ህዝባችን ነው ብለን እናስባለን። አንዳንዶቻችን ግን ህዋትን ግን በምንም በምንም በምንም ታምር እኔ ህዋትን አልቀበልም። የትግራይ ህዝብ ግን አሁን እንዲሁም በሰሞን አንዳንድ አካሎችን እያናገርኩ ነው። አስፈላጊ ከሆነ ከኛ ሀይል ጋር መርጅ እንዲያደርግ ማለት ነው። ቢኮዝ የመብት ጉዳይ ነው ሻቢያነስ ህዝቡን እንቀበላለን። ከዛ ውጭ ፖለቲከኞችም ምናምን ነገር እና ይሄ አምሮ ትግራይን ህዝብ የሚጠላ ሻቢያ እንደ ስርዓት ኢሳያስን ትቀበለዋል ለትግራይ ማህበረሰብ ጥላቻ ስላላቸው አልቀበላቸው አብራ አሰራም ከኢሳያስ ልሰራም አልችልም ምክንያቱም እሱ የካሄደ የኢትዮጵያን ንጉሥ የካደ ሰላይ ስለነበረ አብሬ ልሰራ አልችልም። አንተ ለየት ያለው የፋኖ አመራር ብዙ አይነት ነው ያሉት እኮ ሲባል እኮ ፋኖች እና ብዙ መሪ። ምክንያቱም መሰልህ እኔ ሶልጀር ነኝ፣ ማሪን ውስጥ የነበርኩ ሰው ሎያል ነኝ። ሆነር አለን፣ ኮድ አለን። ፕራውድ ዊ ዶን ፕሌይ አራውንድ ቢኮዝ ሎያሊቲ እስከ ጥግ ድረስ ነው አገርህን አገሩን የከዳ ማህበረሰብን በብሔር ከፋፍሎ ቆርሶ የተገነጠለን አካል አብሬ ልሰራልችን አልችልም። አዘንዶፍ ዘዳይ ወይ ይቀላቀላል በኮንፌዴሬሽን ወይ ይወረራል ዛሳውቲስ ስለዚህ ዋና አሁን ፋይት የምታደርገው አብይ አህመድን ከስልጣን ለማውጣት ነው ለማውረድ አብይ አህመድን አውርደን ኢትዮጵያ ውስጥ ሰላምና ማረጋጋት ፈጥረን ይሄ ክልል የሚባል ነገር አጥፍተን ሁሉም ብሔረሰብ የሚሳተፍበት የፖለቲካ ምህዳር ለመፍጠር ነው። አማራ ይምራ፣ ትግሬ ምራ፣ ኦሮሞ ምራ፣ አፋር፣ ሱማሌ ማንም ሊመራ ይችላል፣ ችሎታና ብቃት ያለው በሜሪት ነው የሚሆን። ሜሪቶክራሲ ይባላል። ሞስት ፕሮባብሊ ልታውቀት ትችላለህ። ችሎታና እውቀት ያለው አገሪቷን መምራት ይችላል እንጂ አማራ ብቻ ይምራ። መጨረሻ እራስህንም ጠቅላይ ሚኒስተር የማድረግ አላማ አለ። ህዝቡ ከመረጠኝ ይሆናሉ። ያው ህልሙ አለ ህልሙ ሳይሆን እዛ ጋር እየሰራው ነው። ቢኮዝ ላለፉት ሀ ዓመታት የታገልን ለስልጣን እንጂ አንጋች ለመሆን ወይም ደግሞ ጋሻ ጃገሬ ለመሆን አይደለም። በጣም ጥሩ። እስቲ ታች ደግሞ አማራ የሚል ጽሁፍ አየሁኝ ልበል፣ አማራ የሚል ጽሁፍ በአረንጓዴ ብጫ ቀ ሎ ዚያ ኢትዮጵያ ነ ዘ ኢትዮጵያ ጠናስጥልኝ ጠናስጥልኝ እንደምን አመሻችሁ ነው። በመጀመሪያ ደረጃ አገባቡ ራሱ የልጁ ሲገባ ያለህን ሰምተሃል። ሰላም ዋልክ ኤድመንድ ወንድሜ አማራ ነኝ አይደለም ያለህ? መጀመሪያ ደረጃ ሲገባ ጎጃሜ ነኝ ያለህ። ምንድን ነው ያለኝ? ጎጃሜ ነኝ ያለህ። ያው ጎጃሜ ዋን ፓርት ኦፍ አማራ ነው። መጀመሪያ ደረጃ ስገባ ከጎጃሚም ደግሞ አምባገነን መሪ ነህ እንዴ? ሌላ አታዳምጥም። አይ መሰለህ ይሄ ፐርሰናል ነዋ። ፐርሰናል ገባኝ። ግን ፐርሰናሉም ቢሆን በኋላ በኋላ ስህተት ካለ ታስተካክላለህ። መጀመሪያ አዳምጣት አለብህ። እዛ አንተ አምባገነን መንግስቱ ኃይለማርያም፣ ገና ከአሁኑ ሳትመረት ቀጥ ልጄ እኔ እንኳን ብዙ ልናገር አይደለም የምፈልገው በዚህ ደረጃ። አንተ የአማራን ትግል ልከፋፍልና ወይ ደግሞ እንደዚህ አሜሪካን ሀገር ቁጭ ብለው የአማራን ትግል እንደዚህ መሬት ላይ ልትጥለው አትችልም፣ ወንድሜ። አንተ ከምትጠብቀው በላይ ነው የአማራ ትግል። እሺ አንተ እንደምታወራው አይደለም። ወይ ደግሞ መሬት ነግሬው፣ ፕራይም ሚኒስትር ላስወጣ ነው። አዳምጣትና ብያለሁ። ላስወጣ ነው አለበለ። እሺ ቀጥ ምናልባት አንተ ያለህበት ቦታ ተደላድለህ ተቀምጠህ ይሆናል፣ ይህን ለመናገር እድሉን ያገኘው አንተ እንደምታወራው አይደለም የአማራ ትግል እሺ። እዚህ ጋር ቁጭ ብለህ እንደምትናገረው አይደለም። ስትናገር እንኳን ጥንቃቄ አድርግ። አንተኛ አንደኛ ነገር አንተ አማራን በፍጹም ልትወክል አትችልም። በቃ በፍጹም ምን አባሽ ታመጫለሽ፣ ወርበይ ምን አባሽ ታመጫለሽ። ይቅርታ ሚኒስተሩ ዳንኤል ጥብላ አዳምጣት እዚህ ጋር ራሱ ያስታውቃል። ወንድም ሄድመት እኔ ይህቺን ብቻ ልናገር ነው የገባሁት። እሰማሃለሁ። እኔ ስራ ላይ ሆኜ በቃ ሲናገር አማርኛ ስለተናገረ ገብቶ ፋኖን አስተዳድራለሁ ወይ ደግሞ ፋኖን ገዝቻለሁ አሜሪካ ቁጭ ብሎ ይሄንን ለመናገር ራሱ እኔ በእውነት ነው የምለው፣ ሄድመት ምን አይነት የወረደ ሰው ነው ያለው ነው የሚለው አሜሪካ ቁጭ ብሎ የአማራን ትግል እዛ መሬት ላይ ቁጭ ብሎ ደማቸው የሚፈሰው እያሉ እሱ አሜሪካ ቁጭ ብሎ ገዝቻለሁ እንትን አድርጌያለሁ ይላል። እኔ በእውነት ቃላት ያጥረኛል። ቆይ ትንሽ ቆይ ትብዬ መግባት ከቻልኩኝ ካስገባኝ ይገባለሁ። አሁን ኢሞሽን እንደዚህ እንትን ብዬን የገባሁት በጣም ነው የሚያሳዝነው። በእውነት ነው የምለው በጣም አዝናለሁ። አመሰግናለሁ ወንድሜ። እሺ፣ ጥሩ። እኔ ፕራይም ሚኒስተር ዳንኤል ብርሃኑ ያልከው ልጅ እንዴት የሌላ ሰው ሀሳብ ለመስማት ሪቴት እንዳደረገ አላወቁ ምን ትሰራለህ? አሜሪካን አገር አንተ ለምን ትግሉን አትቀላቀልም? በልህ ጠይቅልኝ። ሁለተኛ ነገር ደግሞ በአማራ ስም ለምን ይሄን ያህል ትነግዳለ? አንደኛ ነገር ለመታወቅ ከሆነ በሌላ ነገር ለማ እንትን አትልም፣ አትታወቅም። በአማራ ለምን እንድትታወቅ ትፈልጋለህ? አሁን አንተ እዚህ ጋ ቁጭ ብለህ ስለተናቀቅ ታዋቂ ለመሆን አስበው ከሆነ የማይሆን ነገር ነው። ይሄ ትግሉ አንተ የምታስበው አይደለም። እመነኝ፣ አንተ የምታስበው ትግል አይደለም። የአማራ ትግል እሺ፣ ብዙ ደም እየፈሰሰበት ያለ ደም የፈሰሰበት ነው። አንተ እንደምታወራው አይደለም። ይሄ ፋኖ አንተ አሜሪካ ቁጭ ብለህ የምገዛው ፋኖ ማንም የለም እሺ፣ ወንድሜ እሺ። አዳምጦሻል መልስ። እሺ ሲጀመር ወንድምሽ አይደለው። ሲቀጥል ማንም ፋኖን አይገዛም። አንችነሽ ፋኖን ገዛህ ብለሽ የሚል ድራማ ያመጣሽ። ሲቀጥል ደግሞ ምንድን ነው ልድገምልሽ፣ ስሜን ኢንጂነር ዳንኤል ብርሃኑ እባላለሁ። ሀይል አለኝ አሁንም ድል ገምልሽ አስረግጭ፣ ኃይል አለኝ። ጎንደርም፣ ጎጃም፣ ሸዋም፣ ወሎ አንደር ማይኮማንድ ኮማንድ የሚንቀሳቀስ አስረግጬ ነው የምነግርሽ። የታባታችሁም እዚህ ሶሻል ሚዲያ ላይ ትንጫጫላችሁ። መሬት ላይ ምናልባት አንድ ሁለት ባላገር ልታቂ ትችላለች። እኛንን የምንመራው ገባሽ ፍርግጥ ቢል በቀይ እርሳስ ስሩ ላጥ የምናደረገው ዛሳውቲስ። ማንም ምንም ማያመጣ አሜሪካ ኖርኩ አልኖርኩ አሜሪካ ለምን አይን የመጣው ገባሽ እንዳንቺ የኢኮኖሚ ጥገኛውኛ አይደለም። አም ፍሮም ቢሊዮነር ማንም ምን አባቱ ማያመጣ። ይሄን ቅረጭና ለሲያየ ስጭው እስኪ፣ ያኔ ውጤቱ ታይዋል። ይሄንን ከምሰማ በቃ ሌላ ፕሮግራም። ምናልባት አማራ ማህበረሰብ ሰላሙንልኝ ወንድሜ፣ መልካም ምሽት ይሁንላችሁ። ይቅርታ ቢሊዮነርም ነክ መሰለኝ የምትዘርፉ ሌቦች ትሆናላችሁ። ዛሳዊቲዝ ቢሊዮነርም ነገር ነህ እንዴ ወንድማችን? ያ ኦፍኮርስ ለእኔ የሳተላይት አንድ አንድ አምስት መቶ ሺህ ዶላር ያስፈልገኛል። አደራህን አምስት መቶ ሺህ ዋንጣ አድርጋት ችግር የለውም። ያንተን ቤትን ነው የማስመልስልህ ቤቱ ተወስዶበታል ስለተባልኩ ከስርዓቱም ጋር ለካ ግንኙነት ካለህማ፣ ፋኖ ልትበታትን ነው የሚሉት፣ እውነታቸውን ነ ከስርዓቱ አንገቱን አንቄ ስርዓቱን የማስወጣው እኔ እንጂ ከስርዓቱ ጋር ግንኙነት ስላለ ሳይሆን ስለ አንተ መረጃ ስለሰበሰብኩኝ ነው። ስለ እኔ መረጃ ሰብስብሃል? ኦፍኮርስ፣ መረጃ ሰብስብ ያለሁ ስለአንተ። ሰው ቤቱን ወስደውበታል ምናምን ሲባል ሰምቻለሁ። ሰው ያ ደግሞ አግባብ አይደለም። በህግና በማስረጃ እንጂ ማንም ሰው ስልጣንና አገር ስለተቆጣጠረ የሰዎችን የግለሰቦችን ሀብት ንብረት መቀማት አይቻልም ና የእኔን ቤቴን የወሰደው የስንት ሰውን ህይወት ወስዶ ይለን ያ ሊሆን ይችላል። እኔ አስፋራስ ግን እስከማውቀው ድረስ ስላንተ ነው። እኔ ስለሌላ ሰው ደግሞ አላውቅም። ሰው የአማራን ህዝብ ህይወት እየወሰደ እየቀጠፈ፣ ያ ለዛማ ነው እየታገልነት ያለን አዘንዶ ዘደይ ግልጹንም ነግርህ ኔጎሽሽን የለም ንግግር የለም፣ ምንግርግር የለም። እኛ አዘይንዶ ዘደይ ስልጣኑ እንይዘዋለን። እስከ ስልጣኑ የምንታገል እመንኝ። አብይ ሐምድ ሳይሆን ህዋት ወያኔ ራሱ ወርዷል። ዛሳውቲስ በጣም አክራሪዎች ጽንፈኛ ኃይሎች ነን እኛ፣ በተለይ አንዳንዶቻችን ማለት ነው። ይሄ ቀለል የምሰማው ሶሻል አክቲቪስት ምንም አያመጣም። ዛሳውቲስ ከሽፍታ እስከ ፋኖ ኃይል አለን። ማንም ምንም ማያመጣ የራሳችንን ታሪክ በራሳችን እጅ ነው የምንጽፍ። የውጭው ዓለም አያገባውም። ይሄ ሶሻል ሚዲያ ላይ ያለው የወሮበላ 30 ዓመት ሙሉ ከህዋት ወያኔ ጋር ሲሰራ የነበረ የትኛውም አካል በህዝባችን ደመቀለድ አይችልም። ማንም ሌባ፣ ማንም እዚህ ግባ የማይባል የመንደር ተራ ሀያ ሰላሳ አርባ ዓመት የኖሩ አሜሪካ ሀገር ተቀምጠው ሲያጭበረብሩ ስንት ከኛ ጋር አብረው ማች ላይ ያረጓ። ስንት ዓመት ነው እድሜ? ምን ፐርሰናል ኩዌሽን ነው አክቹዋሊ። አይ ጀስት የምልህ ብዙ ነገር ስታወራ እድሜ፣ ሰላሳዎች ውስጥ ነኝ። ወጣት ነዋ። ወጣት ብቻ ሳልሆን ተዋጊም ጭምር ነኝ። ወታደር ሰው። ለማንኛውም የፋኖ ትግል የት ድረስ የት ነው ያለው? አሁን ፋኖ የት ነው ያለው? ፋኖ እየታገለ ነው እንግዲህ፣ በቅርቡ ክልሉን ያስለቅቃል። በቀጣይ ደግሞ ወደ ፌዴራሉ እንሄዳለን። ከዛ በቅርቡ ፋኖ ክልሉን ያስለቅቃል እየተባለ እሱ ራሱ እየለቀቀ የት እንደገባ እኮ አይታወቅም። ይሄ ስልታዊ ማፈግፈግ ነው። ምንም ችግር የለውም። እየተደራጀ ነው ድርጅት እየመሰረተ ነው። በዛ ደረጃ ነው። አት ሴም ታይም አሊያንስ እየፈጠረ ነው። ሰው እዚህ ሶሻል ሚዲያ ላይ ለአንተ ግልጹን ነገር ይወርዳሉ። ዘጠና ዘጠኝ ፐርሰንቱ ተከፋይ ኤጀንት ነው። አማራንን የሚሉት አማራ አይደሉም። የሚፈራ አይመስለኝም። አንዳንዶች በቪዲዮ መውጣት ይፈራል ያሉ ነው። አይፈራም። ልጁ ልጁ የታጠቀ እየነገራችሁ እኮ ነው። ታዋቂ ግቡና ቪዲዮ ለምን አታውም? ሁን ራቁ ቪዲዮ ትፈራለህ እንዴ መውጣት ሁሉ ጊዜ ላይቭ ስገባ በቪዲዮ ነውሳያቸው አሮ ነው ስለማያውቁ ሊሆን ይችላል። እኔም ስለማላውቅ በቪዲዮ እታሳያቸው እንደማትፋይ አሁን ልብስ ስላለበስኩኝ በቪዲዮ ስወጣ ፕሮቶኮል ጠብቄ ሱፌን አርጌ ነው እንደማንም ልቅምቅም፣ አንተን አይጨምርም። በሸሚዝ እና በቲሸርት አልገባም። ቢኮዝ የክላስ ጉዳይ ነው። ገባ ዛ ሳውዲስ ደግሞ ቢሊዮነር ነሽ ኦፍኮርስ ሮ ቢ ቢግ ሰርተን ያገኘ ነው፣ ዘርፈን አይደለም። በጣም ገዛህ እና ብዙ ፋኖን የገዛኸው፣ 15 ሺህ ፋኖ አይገዛም አልኩህ። ፋኖን ማንም መግዛት አይችልም። እኔ የምሰጠው ገንዘብ የለም፣ ሀሳብ ግን አለኝ። ሀሳብ ብቻ ነው የምሰጥ። ገንዘብ ሰጥቼም አላውቅም። ናይስ ነው። ጥሩ ነው ምልህ አትሊስት የተወሰነ ነገርም አወቀን ምልህ አንተም የራስህ አለ ማረጋገጥ ተፈለክ ነው ምልህ ከትግራይ እየመጣ 150 መኪና እንዲመለስ አድርጊያለሁ አባውዘ ማለት አልገባኝም እ በጠለምት በኩል ባለፈው ሊሰፍሩ መጥቶ ነበረ ወደ ወልቃይት ምናምን እሺ ያው ባብይ ሐመር ትብብር ማለት ነው እሺ ወጋቸው አልወጋንም። ማንም አልወጋንም። በሰላምን ያስመለስናቸው ግን ብዙ አመት የኖሩ ከሀምሳ ዓመት በፊት የነበሩ እዛ ተመልሰው እንዲሰፍሩ በአንዳንድ ሲስተማቲካል ጥያቄ ተጠይቀው ተመልሰው ሰፍረዋል። ከሀምሳ ዓመት በኋላ አሚን ውዝን ሀምሳ ዓመት ውስጥ የመጡ በተለይ በዚህ ሰላሳ አመት ውስጥ የመጡ ግን በመጡበት አውቶቡስ ተመልሰው መቶ ሀምሳ አውቶቡስ ነው የመጣ። ምን? ለምን አትጠይቅም? ጀስ ዮር ፒፕል ሰው ሆን ተብሎ በህዋት ወያኔ ሊሰፍር የመጣውን አስመልሰነዋል። ይሄን ደግሞ ያስመለሰ የትኛው ፋኖ ነው ስትል፣ አንደኛውም የለም በእኛ ሳይድ ያለው ፋኖ ነው። ሳውቲስ የጎጃሙ ፋኖ ነው ጀግና። የጎጃሙም፣ የጎንደሩም፣ የሸዋውም የወለውም ፋኖ እኩል ነው። ምክንያቱም አንድ ህዝብ ነው። አማራ አንገቱ አንድ ነው። ልዩነት የለውም። ይሄ ጎጃም፣ ጎንደር፣ ሸዋ፣ ወሎ እያሉ የሚከፋፍሉ አጭበርባሪ ወሮ በሎች አማራ ያልሆኑ አማረኛ ተናጋሪ ነው። ቅድም ስትገባ ከጎጃም ነኝ ስላልክ ነው ልጅቷም የጠየቀች ያ ከጎጃም ነኝ ግን ምንድን ነው ታሪኩን እናውራ ከተባለ ጎንደር ማለት ጎንደር ማለት ነው። ጎለ ጎንደር ጎንደሬዎች ከጎጃም የሄዱ ጎጃሚዎች ናቸው። ሸዋዮችም ወሎዮችም ዘሳይምቲንግ የሰው ልጅ መገኛ መነሻውም ምንጩም ኢንሰርክሊንግ ዘ ናይል ሪቨር ነው። ጎጃሜ ዘ ኦሪጂናል ፒፕል ይላል ኔቲቭ። ስለዚህ ትክክለኛ ኦሪጂናል አማራው ማለት ጎጃሜ ሆነው ነው የምትለኝ? ያ ሳውቲስ ሚን። ሌላውም፣ ጎንደሬውም፣ ሸዋየውም ወሎየውም ጎጃሜ ነው። ጎን ለጎን ደር ማለት ምን ማለት ነው? ሳይድ ትሳይድ ማለት ነው። ለምን ጎን ለጎን የሚያድረው ኦኬ በድሮ ዘመን ግዛታችንን እያስፋፋን ነበረ ን ኢትዮጵያኖች ልበል እንደ አማራዎች ማለት ልትሆ እና ኢትዮጵያኖች እስከ ድረስ ገዝተዋል እና አሁን ላይ ጎንደር በሚባለው ቦታ ላይ ሲደርሱ ይመሻባቸዋል የት እንደርስ ሲባል ንጉስ ወይ የት እንደርስ ሲሉ ወታደሮች ጎለጎንደሩ ተባለ ጎለጎን ማለት ያው ሳይድ ሳይድ አገሩ ጎንደር ተባለ ሰው ደግሞ ጎንደሬ የተባለ ያ ነው ታሪኩ ኦካይ፣ ጥሩ ነው፣ ጥሩ ነው፣ ጥሩ ነው። በስተ መጨረሻ የምታስተላልፈው መልዕክት ምንድነው? በስተመጨረሻ ኢትዮጵያዊነት ያብባል፣ ኢትዮጵያዊነት ይለመልማል። ይሄ በብሔር በቋንቋ የሚተራመስ ግሪሳ በሃምሳ ዓመት ውስጥ ያደገ ትውልድ ሙሉ ለሙሉ አንቀበለውም። ፋኖ የአማራ ፋኖ የሚታገል ለአማራ ሕዝብ ብቻ አይደለም እኔ ይሄ ቃሌን ነው የምሰጥ። ለኢትዮጵያ ህዝብ ነው፣ ለትግራይ ህዝብ ይታገላል፣ ለኦሮሞ ህዝብ ይታገላል፣ ለአፋር ለሶማሌው፣ ለሰማንያ ምናምን ብሔረሰብ አይደለም፣ ለኤርትራውያኖች ራሱ ይታገላል። ታሳውቲስ ይህ ቃል ማንም ሊሽረው አይችልም። ይሄ ነው ስለዚህ፣ ፋኖ የኢትዮጵያ መጻኢ ዕድል ነው። በጣም ነው የምናመሰግነው ፕራይም ሚኒስተር፣ ዳንኤል ብርሃኑ። መልካም እንግዲህ በቸር ያገናኝነ እሺ።